መዳም ቤት የምትሰሩ እህቶች እባካችሁ መዳም ይህን ነገር ብትሰጣችሁ ተቀብላችሁ እንዳትጠቀሙት ማለት ነው። አየው በመዳም ምክንያት አንዷ ልጅ ሞታለች። አሁን አንዷ ያለችበት ሁኔታ በጣም ነው የሚያሳዝነው። እባካችሁ ቪዲዮን እስከመጨረሻው ማዳመጥ፣ ለሁሉም እህቶቼ እንዲደርስ ቪዲዮን ላይክ፣ ሼር እንድታደርጉልኝ ፈልጋለሁ ማለት ነው። እባካችሁ እባካችሁ። አሰላሙ አለይኩም ወራህመቱላ ወበረካቱ። ውዱ ቤተሰቦች እንዲናችሁ ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አላህ ስሆኖ ተላ በያላችሁ በሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርግልን እንዳልኩ እንደተለመደው በአዲስ ዶ መጥቻለሁ ማለት ነው። ዛሬ እላቸው የመጣሁት መግቢያ ላይ እንደነገርኳችሁ አረብ ቤት የምትሰሩ ወይም ደግሞ መዳም ቤት ስትሰሩ መዳም ይህንን ነገር ብትሰጣችሁ ተቀብላችሁ እንዳትጠቀሙ እባካችሁ፣ ህይወታችሁ አደጋ ላይ ይወጥቃል ማለት ነው። ብዙ እህቶች በዚህ ምክንያት ህይወታቸው አልፏል። አንዷ ይኸው አንድ መዳም ብቻ ሁለት እህቶቻችንን ህይወታቸውን አደጋ ላይ ጥላለች ማለት ነው። አንደኛዋ ሞታለች። ሁለተኛዋ ደግሞ አሁን ያለችበት ሁኔታ በጣም በጣም የሚያሳዝን ህይወት ውስጥ ነው ያለች። በሞትና በህይወት መካከል ነው ያለችው። አንደኛዋን እንደሞተች ነግራለች ራሷ። በሰጠቻት ነገር ነው ይሄ አደጋ የደረሰባት ማለት ነው። ብዙ መዳሞች ይህንን ነገር ብዙ ጊዜ እኛ ስንታመም ያው በቃ ሐኪም ቤት ከመውሰድ ይልቅ እነሱ የሚፈልጉት ለራሳቸው የሚጠቀሙትን ነገር ከኛ በሽታውን ጋር እንኳን ባይሄድ አውጥቶ ይሰጡናል ማለት ነው። በሚሰጡን ሰዓት ተቀብለን የምንጠቀማለን። በአሁኑ ሰዓት ላይ ደግሞ በጣም መዳሞች በጣም ከፍተዋል። አረቦች እኛ ደግሞ በተለይ ደግሞ እኛ ኢትዮጵያውያን ፈላጊም እኛን፣ ተከራካሪም እንዲሁም ደግሞ የሚደርስልንም እንደሌለ ስለሚያውቁ ብዙ እህቶቻችን አደጋ ላይ እየወደቁ ነው እንዲሁም ደግሞ የባካችሁ፣ በጀማ ስራ ከቻላችሁ በጀማ ስራ በሚታቁት ሰው ጀማው ላይ በሚሰራ ሰው ሂዱ እንጂ በደላላ እንዳትሄዱ ማለት ነው። አሁን ላይ ደላሎች ብራቸውን እንጂ የእናንተ ህይወት አደጋ ውስጥ ግባ አይግባ የሚያገባቸው ነገር የለም። ብራቸውን ተቀብለው ለራሳቸው የብራችሁ በቃ ቢዝነሳቸውን ብቻ ነው የሚያስቡት። እንደው አንዱ አሁን ለምሳሌ አንድ ሰራተኛ ለመዳም ተስማምተው፣ በብር ተስማምተው ይሰጣሉ ወይ መዳምቱ መጥፎ ትሆናለች ወይ፣ ቤት ውስጥ ልታግታትም ትችላለች። በዛን ሰዓት ምንድን ነው የምታደርገው? ያቺ መጥፎ ናት ወይ ታም አሳም አሰሪታ አሰሪታ መጨረሻ ላይ ደግሞ ስትታመምባት አውጥታ ትጥልና ሌላ ስጪኝ ትላታለች። ይችም ደግሞ መጥፎ እንደሆነች እያወቃች ለቢዝነሷ ስትል አውጥታ ሌላ ቀይራ ትሰጣታለች ማለት ነው። አስባችሁታል? እና እንደነገርኳችሁ መግቢያዬ ላይ አንዴት መዳም ሁለት እህቶቻችንን ህይወታቸውን አበላሽታለች ማለት ነው። ይህም ደግሞ ምንድን ነው ከመሬት ተነስታ ምግብ እየበ አንደኛው ማለት ነው ምግብ እየበላች አሁን ሆስፒታል ላይ ያለችዋን ምግብ እየበላች ቁርሷን እየበላች ይሄ ቫይታሚን ነው፣ ይጠቅምሻል፣ ስራም በደንብ እንድትሰሪ እንዲሁም ደግሞ አጥንትሽን ያጠነክራል እና ይህንን መድኃኒት ተጠቃሚ ብላ ትሰጣታለች ማለት ነው። ከዛ በምትሰጣት ሰዓት ይቺ ልጅ ተቀብላ ትውጠዋለች፣ እውነት መስሏት። እኛ ደግሞ ወላ ሄላልን በትንሽ ነገር ነው የምንታልለው። በጣም እኛ ደግሞ ታመምን ስንላቸው ራሱ አሁን ለምሳሌ ጭንቅላቴን አመመኝ ብትሏቸው ቪቨዶን ነው የሚሉት። እንደገና ሆዴን አመመኝ ፊፋዶን። እናንተን ወላ እናንተን ሐኪም ቤት ከመውሰድ ይልቅ ለራሳቸው የሚጠቀሙት እናንተን ህይወታችሁን አደጋ ላይ ይጣል አይጣል የሚያገባቸው ነገር የለም። ለራሳቸው ሐኪም ቤት ተፈቅ እንትን ተመርምረው ከበሽታቸው ጋር የሚሄድ ክኒን ይሰጧቸዋል። እሱን ደግሞ ለእናንተ ይሰጧቸዋል። ያ ደግሞ ምንድን ነው የሚያደርገው እንደውም ካለባችሁ በሽታ ላይ ይሄ ነገር ደግሞ ይህ ከኒና የተለየ ስለሚሆን በሽታ ላይ ትወጥቋላችሁ ማለት ነው። ካለባችሁ በሽታ ለመዳን እቅርና ህይወታችሁን ሊያልፍ ይችላል ማለት ነው። አንዴት ይሄ እንደዚሁ አንድ እቺ አውቃ ይመስለኛል ይህንን ነገር ያደረገችው ማለት ነው። የመጀመሪያይቱን ያንን ዋጪ ብላ ሰጠቻት። እችም ደግሞ በየዋህነቷ ተቀብላ ክንኑን ክኒኑን ዋጠች። ከዛ ከትንሽ ጊዜ ቆይታ በኋላ እዛው እንትን እዛው ቤቷ እያለች ካፍ ካፍንጫዋ ካፍዋ ደም ይፈሳል ማለት ነው። የየሰጠቻት መድኃኒት በሽታ ነው የመጣባት ከዛ ካፍንጫዋ ካፏ ደም ሲፈስ ምንድን ያደረገችው አውጥታ ነው የጣለቻት። አውጥታ ጥላት ከቤት ወጥታለች እና ሌላ ሰራተኛ ሲጭኝ ትላታለች ማለት ነው። ከዛም እቺ ደላል እቺ አረመኔ አላህ ይወቷን አላህ ያበላሸው በእነዚህን እህቶቻችን አደጋ ላይ እንደጣለች የሷንም ህይወት አላህ አደጋ ላይ ይጣለውና ምን አደረገች? ሌላ በዚህ ጊዜ ላይ ደግሞ ስራ እንደሌለ ታውቃላችሁ። ስራ ተገኘ ሲባል ቤት ውስጥ ተቀምጠው እንትን ያሉ እህቶቻችን፣ ሰብር ያጡ እህቶቻችን ወዳው ተነስቶ ይሄዳሉ ማለት ነው። በዚህ ምክንያት ምንድነው ሌላ ሰረብ ያችን ይሄ እንትን አውጥታ ከጣለቻት በኋላ ያቺ ደግሞ ስልክ ተውላ ለሚያውቃቱ ለጓደኞቿ ትደውልና ውጭ አውጥታ እንደጣለቻትና እየደመች እንደሆነ ትነግራቸዋለች። እነሱ የሚታቃር ጓደኛዋ ደግሞ ቶሎ ደርሳ ምን አደረገች ሆስፒታል እንድትገባ አደረገቻት ማለት ነው። ከዛ በኋላ ምንድነው የተፈጠረው ልጅቷ አሁን ያለችበት ሁኔታ ሆስፒታል ነው ያለችው። ከዛ ያቺን አውጥታ እንደጣለቻት እያወቀች ች ደላለች፣ አረመኔ ምን አደረገች? ሌላ ሰራተኛ ሰጠቻት ማለት ነው። ሌላ ሰራተኛ ስትሰጣት ደግሞ ያቺኑ እንደለመደችው ምንድን ያደረገቻት፣ አንድ የሆነ ጊዜ ላይ አሰሪታት ያንኑ መድኃኒት ትሰጣታለች። ከዛ ያንኑ መድኃኒት ውጣ፣ ያች ልጅ ህይወቱ አለፈ ማለት ነው። አቺን አውጥታ በጣለች ገና ሳምንት ሳይሞላት፣ ያችም በዚሁ መንገድ ደህና እንደነበረች ጎጥ ትናንትና አናግራ እህቶቿን፣ ጓደኞቿን አናግራ ደህና ነኝ ግን ስራው ይበዛል ምናምን ብላ ተናግራ በንጋታው ደግሞ ደውላ ምንድን ነው ያለችው? እቺ መዳም ሰራተኛዋ ሞታለች ነውና ጀናዛ ውሰዱ ብላ ነው ያለችው ማለት ነው። ይሄም ደግሞ ምንድን ነው ሆን ብላ እህቶቻችንን እየገደለች ነው ማለት ነው እቺ መዳም እኛ ደግሞ ፈላጊ እንደሌለን ያውቃሉ። ለእኛ የሚቆረቆረልን እምባሲ የሚከታተለን እንደሌለ ስለሚያውቁ እንደፈለጉ ነው የሚያደረጉን ማለት ነውና፣ እባካቸው እህቶቼ በማታቁት ደላላ እንዳትሄዱ ስራ አገኘሁ ብላችሁ። እናንተ ሰብር አድርጋችሁ ቤት የቀን ስራ እንኳን ስሩ፣ ገስር ምናምን ስሩ፣ ግን በማታቁት ስራ ገብታችሁ ህይወታችሁን አደጋ ላይ አትጣሉ ማለት ነው። በጣም ነው የሚያሳፍረው። አላህ ሱብሃነሁ ወተዓላ የእጃቸውን ይስጣቸው። እነዚህ ደላሎች ለብራቸው ብለው የእህቶቻችንን ህይወት አደጋ ላይ እየጣሉ ስለሆነ በጣም ነው የሚያሳዝነው። እንዲሁም ደግሞ ያቸውን ሆስፒታል ያለችዋ ልጅ እስካሁን ካፏ ካፍንጫዋ ደም ይፈሳል። በጣም እንትን ፊቷ አብጧል፣ እግሯ አብጧል፣ ሆዷ ተነፍቷል። እና ህይወቱ አደጋ ላይ ነው ያለችው ማለት ነው። በሞትም በህይወቱም መካከል ነው ያለችው። መጨረሻው ምን እንደሚሆን አይታወቅም። ሌላይቱ ደግሞ እንደነገርኳችሁ ሞታለች። ብዙ አሁን ደግሞ ከትናንት ወዲያ የሰማሁትን ልንገራቸው። አንዴ ሴት ኮመንት ላይ ጽፋልኝ ቁጥርሽን ስጭኝ ብላኝ፣ ቁጥሬን ሰጠዋት ማለት ነው። በውስጥ ገብታ ምን እንደነገረችኝ ልንገራቸው። ወላ ላዚም የሚታቃቸው ሁለት ጓደኞቿ አንዲት መዳም ደላላ ጋር ትደውልና ሰራተኛ ትፈልጋለች። ከዛ እነዚህም ሁለቱንም አንድ ነው አንድ ላይ ነው የሚፈልገው ነው ያለቻት። ከዛ እች ደላላ ደውላ ስራ ተገኝተዋል፣ እና ይኔ ራሱ ያች ልጅ ስራ ፈልግልኝ ብላኛለች፣ ፈልግላት ብላይ ነበረ አለች። ከዛ ካገኘው ነግርሻለሁ ብያት፣ ከዛ ከትንሽ ጊዜ በኋላ ደግሞ ስራ እንዳገኘች ነግራኝ እንደ ሄደች አለች። ከሁለቱም ጓደኛ ማሞች ይሄዳሉ። ከሄዱ በኋላ ምንድን ያደረገችው ቤቷ አስገብታ መዳሚቱ በር ዘግታ አገተቻቸው ማለት ነው። ከዛ ደውላ ምንድን ያለችው ብር ካልከፈላችሁ አልለቃቸውም፣ አስባችሁታል። ብር ክፈሉኝና እለቃችኋለሁ። እንደ በቃ እንደኛው ሰዎች በቃ አሁን ላይ የራሳችን ዜጋ እኮ ነው፣ እያስበላ ነው ያለው። አንድ ነገር ልንገራችሁ ማለት ነው ቤተሰቦች። ለምን ብትሉ ይሄ ነገር እየተፈጠረ ያለው በራሳችን ዜጎች ናቸው። ከዚህም በፊት በኛው በራሳችን ዜጎች ከሹርጣ ጋር ተመሳጥረው እህቶቻችንን እያሳዙ ብር እየተቀበሉ እና ከሹርጣ ጋር እየተካፈሉ እንደሆነ እነግራችኋለሁ። እኔ ላይ እራሱ የደረሰ ማለት ነው። እኔን ደግሞ አላህ አትርፎኝ ከኔጋ የነበሩ አራት ጓደኞቼን ይዟቸው ወስደው አላ ደግሞ ቀለል ሲያደርግላቸው አንዳንድ ሺ ሪያል ነው ያስከፈሏቸው። አራት ሌላ ደግሞ አራት ስምንት ባንድ ላይ ይዟቸው ስምንት ሺ ሪያል ተቀብለው ለቀቋቸው ማለት ነው። አስባችሁታል? አንደኛው ደግሞ ሁለቴ ነው ያ ሹርጣ ራሱ ሁለቴ ነው ያዛት። ደግሞ ኮ ደውሎ እንድትናገሩ የሚያደርጉት እንድትናገሯቸው ወይም ደግሞ ብሩን የምትስማሙት ከኛው ከሀበሻ ጋር ነው። አስባችሁታል? ሹርጣው ይዝና እንትን ቤት መኪና ውስጥ ያስገብቶ ሙከየፍ አጥፍቶ አዙሮ አዙሮ አዙሮ አዙሮ እስከምትደክሙ ድረስ ያሰቃዩችሁና ማለት ነው። ስትጩሆ ደግሞ ለምን ትጩኋላችሁ ብሎ በካረባ ነው የሚያቃጥሏችሁ ማለት ነው። ወላሂ ላዚም እኔ ሂቴ እዛ ቦታ ነበረች። ሂቴ ስላችሁ የባለ ሂት ማለት ነው። ገብቷችኋል? እናም ስትጮህ ለምን ጮሽ ብሎ በካረባን ነው ያቃጠላት፣ እንድትደነዝዝ ማለት ነው። ጉልበት እንድታጣ አድርጎ መጨረሻ ላይ አንዳንድ ሺ ሪያል ከስምንቱ ስምንት ሺ ሪያል ተቀብሎ ያ ደግሞ ምን ያደርጋል፣ የኛው ሀበሻው ራሱ መኪና ይዞ መጥቶ መኪና ውስጥ ነው የሚያጠራቅማችሁ ከዛ አጠራቅሞ መንገድ ላይ ወስዶ ይጥላችኋል ማለት ነው። እና በጣም አሳፋሪ ስራ ነው እየተሰራ ያለው። እና እህቶቼ ራሳችሁን ጠብቁ፣ በማታቁ ስራ አትሄዱ፣ ውጭ ውጭ ደግሞ እንዳትወጡ፣ ካገኛችሁ አረብ ቤት በሚታቁ ሰው በጀማአ ሂዱ ብዬ ነው የምመክረው። እናም እህቶቼ ይህ ደግሞ ቪዲዮ ለሌሎች እህቶች እንዲደርስና ና እንዲጠነቀቁ ሼር አድርጉላቸው ማለት ነው። ሀባይ ቢራስ በራሳችን ነው እንትን ማለት ያለ መመካከር ያለብን እኔ ወላሂ ብዙ ጊዜ ቪዲዮ የምሰራው ቢያንስ አንድ ሰው አተርፋለሁ በሚለው ነው። እዚህ ጋር ሶሻል ሚዲያ ያለኝ በቃ መናገር አለብኝ ብዬ ለእነሱ ለእናንተ ይጠቅማል ብዬ ያሰብኩትን ነገር ነው ይዤላችሁ የሚመጣው እና እባካችሁ አባይቢ ራሳችሁን ጠብቁ። ስራ ስላጣችሁ ብቻ ቤት ስለተቀመጣችሁና ስለጠፈሻችሁ ብቻ አይደለም ተነስተው በማታውቁት ስራ መሄድ ያለባችሁ። ህይወታችሁ አደጋ ላይ ይወጥቃል። እንደውም አላህ የተሻለውን ስለሚረዝቃችሁ ዝም ብላችሁ በማታውቁ ስራ አትሄዱ ማለት ነው ሀባይቢ። አላህ በጥላው ስር ያድርገንም ያድርጋችሁም። አላህ ርዝቃችንን ሰፊ ያድርግልን እና ከሰው አቅም ሀቃችንንም አላህ ይጠብቀን ይጠብቅልንም ይጠብቀንም። ወዳችኋለው። የዛሬ ቪዲዮ ይህንን ይመስላል። ቪዲዮን ላይክ ሼር ማድረጋችሁን አትርሱ። ወዳችኋለው። አሰላሙ አለይኩም ረመቱላ ወበረካቱ።